ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበልልኝ። እንዴት ናችሁ ውድ ኢትዮጵያኖች ውድ ኤርትራውያኖች? ዛሬ ቆንጆ ራይስ በችክን ቢሪያኒ እንሰራለን። እስከ መጨረሻው አብራችሁን ቆዩ፣ የትም እንዳትሄዱ። በጣም ጣፋጭ በጣም ቆንጆ የሆነ ራይስ ችክን ነው የምሰራው። እና ውድ ቤተሰቦቼ ግብአቶችን ሁሉ አሳያችኋለሁ። እንደ ሁሉ ጊዜው ለምታበረታቱኝ ሁሉ ላይክ ሼር እያደረጋችሁ እጅግ አድርጌ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በጣም ወዳችኋለሁ፣ አመሰግናለሁ። ሁላችሁም በያላችሁበት በዓለም ዳርቻ እግዚአብሔር አምላክ ይጠብቃችሁ፣ ይጠብቀን፣ ሁላችንንም ሀገራችንን ይባርክልን እና በጣም ቆንጆ ራይስ በችክን ነው የምሰራው እንግዲህ፣ አብራችሁኝ ቆዩ። ይሄንን የመሰለ ለመስራት እንግዲህ አሁን ወደ ዝግጅት የገባለሁኝ። አሁን እንግዲህ ሮዜን ለመስራት ራይስ ችክን ነው የምሰራው። ብሪያኔ አሁን ማደርገው ምንድን ነው? በመጀመሪያ ችክኑን ነው እየከተፉ ያለሁት። ችክኑ ከትፌ ማርኔት አረገዋለሁኝ። እሱን ማርኔት አድርጌ እስከዛ ራይስ እንሰራለሁ። ሌሎችንም ነገሮች አብረን እየሰራን አብረን እና ያለን ውድ ቤተሰቦቼ እንግዲህ አብራችሁን ቆዩ። እጅግ አድርጌ በጣም አመሰግናለሁ። ሰብስክራይብ ላይክ ሼር እያደረጋችሁ ለምታበረታቱኝ ውድ ቤተሰቦቼ በጣም አመሰግናለሁ። እግዜሬ ያክብርልኝ። አሁንም ደግሞ እንግዲህ ዛሬ አጠር ባለች ቪዲዮ ነው የመጣሁት። ቀጣይ በሌላ ቪዲዮ እስክመጣ እችኛዋን አይታችሁ ላይክ ሼር ሰብስክራይብ አርጉኝላለሁ። አመሰግናለሁ። ውድ ኢትዮጵያ ነች፣ ውድ ኤርትራውያኖች። አሁን እንግዲህ አቁላልቼ ስለምሰራው ብዙም እንትን አልልም፣ ግን ያው ባለው ዝም ብዬ ባለው ያጣፍጠዋል ሞ ያጣፍጠዋል እንጂ ተቁላልቶ ከተሰራ ምንም ችግር የለም። እዚህ ጋር ሌመን ፔፐር ነው እያደረግኩበት ያለሁት። እዚህ ጋር ደግሞ እሺ፣ እዚህ ጋር ጦስኝ ጦስኝ፣ ይኸውና ጦስኝ ነው የማደርገው። እዚህ ጋር ደግሞ ነጭ ሽንኩርት የፓውደሩን ነጭ ሽንኩርት ፓውደሩን አደርጋለሁ፣ ነጭ ሽንኩርት ፓውደሩን እንደዚህ አዘገጃጅና ፍሪጅ ውስጥ ነው የማደርገው። እስከዛ ድረስ እኔ ሌላውን እስከምሰራ ማርኔት ይሆናል፣ ትንሽ ማርኔት ይሆናል። ያው አሁን ደግሞ ቆንጆ በርበሬ ትንሽ አደርጋለሁ። ዘይት ትንሽ አደርጋለሁ። ብዙ ስፓይሲ ነገሮች የሚያቃጥሉ ነገሮች አልጠቀምም። እዚህ ጋር ትንሽ ጨው አረጋለሁ። አሁን ደግሞ እዚህ ጋር ትንሽ እርድ አደርጋለሁ። አሁን ደግሞ ይሄ የማደርግበት ክኖር ነው። ክኖር ነው የማደርገው። አሁን ትንሽ ሰው ያደርጋለሁ በቃ በእነዚህ ነገሮች ልቡስ አድርጌ ሸፍን አድርጌ ፍሪጅ አደረገውና ሌላውን ስራ አብረን የሰራን እናያለን ማለት ነው ቤተሰቦችን አብራችሁ ይቆዩ የትም እንዳትሄዱ በደንብ አድርጌ ለው ሰው አሁን ያው በዚህ መልኩ ሸፍን አድርጌ እንደዚህ አድርጌ ፍሪጅ አስገባዋለሁ እንግዲህ አንድ ካፕ ነው የማደርገው። በዚህ ሙሉ ውሃ እንግዲህ በዚህ ሁለት አደርጋለሁ ማለት ነው። ሁሌም እንደምነግራችሁ አንድ በዚህ ካደረግን ሁለት ሁለት ካደረግን አራት ሁለት እጅ ውሃ፣ አንድ እጅ ራይስ ነው የምናደርገው ማለት ነው። አሁን ይሄንን አጥቤ ዘፍዝፌ ራይሴን ያ ሁሌ እንደምሰራው ሰርቼ ሌላውን ነገር አብሬ ያሳያችኋለሁ። ውድ ቤተሰቦች አብራችሁን ቆዩ። እንደምታዩት ሽንኩርት ድቅቅት አድርጌ የተከተፋለኝ፣ እንደገና ቲማቲም አለኝ። እዚህ ጋ ደግሞ እንደምታዩት ይሄውና በቁመቱ የምጠብሰው ከላይ የምነሰንሰው ከተፍ ከተፍ አድርጌ አዘጋጅቻ ያለሁኝ። እንግዲህ ሌሎቹን ደግሞ ግብአቶች አብረን እየጨመር እናያለን ሁሉንም ነገር። እዚህ ጋ ደግሞ ይሄው እንደምታዩት ዘይቴን ጥጃ ያለሁኝ ለሽንኩርቱ መጥበሻ። ራይሱም እዚህ ጋ በስሏል፣ ኦልሬዲ ራይሰ ብዙም እሳት አይፈልግም። እዚ ጋ ይሄው ቆንጆ ሆኖ ብስል ብሏል። እዚህ ጋር ዘይት መፍላቱን ለማየት ትንሽ አንድ ሁለት ወንጣል አረኳት። አሁን አፈልቷል፣ ሽንኩርቴን ጨምራለሁ ማለት ነው። አሁን ሽንኩርቱ ቆንጆ ሆኖ በምፈልገው መልኩ ጥብስ ብሎልኛል። በቃ አሁን አወጣዋለሁ ማለት ነው። አወጣዋለሁ ለኝ ዘይቴ ጥፍፍ እያደረግኩ አወጣዋለሁ። ትንሽ አረር አድርገዋለሁ እኔ ስለምፈልግ ነው። እናንተ ከዚህም ቀረት ሲል ማውጣት ትችላላችሁ። አሁን እንግዲህ ወደ ሽንኩርቴ ማቁላላ ትገባለሁ ማለት ነው። አሁን እዚህ ጋር ሽንኩርቴን፣ ዘይቴን ጥጃለ ሽንኩርቴን እጨምራለሁ ማለት ነው። ይሄ እንደ አዲስ ማቁላላ ነው እንግዲህ አሁን ነጭ ሽንኩርትና ዝንጅብል የተፈጫለኝ እሱን እጨምራለሁ። አሁን ቲማቲም ንጨመርኩ። አሁን እዚ ጋር ማሪኔት ያረኩትን ችክን ይሄውና ጥቼ የዶሮ ስጋ እየጠበስኩ ነው እንግዲህ። እዚ ጋር ጠበስ ጠበስ ታደረገዋለህኝ እዛን ጋር እንትን ስለምለው እዚህ ጋርም ይሄው እየተቁላላ ነው። አሁን ትንሽ እርድ ጨምራለሁኝ። እዚ ጋር እርድ ያረጋለሁ። ፈሪ ከመን ላይ አንተ የተለያዩ እንጠማም ስላለ ምንም ችግር የለም። ከሙንም ሁሉም ነገር አለ እዚህ ጋር ነው። ምን እንደዚህ አደርግና ማላላው ማለት ነው። እንግዲህ ይኸው ቁሌቱም እንደዚህ ተቅላልቶልኛል። ይሄን በዚህ መልኩ ወስደልኛል። አሁን እንግዲህ ማደርገው ይሄንን ወደ እዛ ገልብጬ እስከ መጨረሻ አብራችሁ ቆዩ። እዚህ ጋር እናንተ ፈለጋችሁትን አይነት ቅመም ሎሚም ካላችሁ ሎሚ ሁሉን ነገር ማድረግ ትችላላችሁ። እና ሌመን ፔፐር አለኝ እኔ ከሱ ከሱ ላይ የማደርገው ከሙን ሌላም የምትፈልጉትን ሄል ምንም ሁሉ ነገር ያላችሁን የምትፈልጉትን አይነት ቅመም እናንተ መጨመር ትችላላችሁ። እኔ አሁን ለጊዜው የጨመርኩት እንግዲህ ይሄንን ነው። ሌመን ፔፐር አለኝ እና ሞር እንዳያቃጥል ያው እንግዲህ የልጅ ጄም ስለምትበላው እሷም እንትን እንዳትል እንዳትቃጠልብኝ፣ ሌላ ብዙ ስፓይስ ያላረግም እዚህ ጋር ያሉትን ነገሮች ማግኘት ያደረኩባቸው ነገሮች ስላሉ ብዙም ይሄን ያህል እንትን የሚለው ነገር የለም። እንግዲህ ውድ ቤተሰቦቼ አብራችሁን ቆዩ እስከ መጨረሻው ውጤቱን አብረን እናያለን። አሁን ይኸው ጨመርኩችክኔ የዶሮ ስጋ ጨምሬዋለሁ። በጣም ቆንጆ ነው። በታዩት እንዴት ቆንጆ መሰላችሁ። ይጣፍ ምርጥ ነው። በእውነት ምርጥ ትንሽ ግድ እናደርገዋለን። አሁን ራይሱን ጨምራለሁ፣ እንግዲህ ስለማይመቸኝ አንድ ጊዜ እንትኑን ጨምሬ ተመልሼ እመጣለሁ። ራይሱን ጨምሬ ተመልሼ እመጣለሁ። እንግዲህ ሩዙን እንደዚህ ጨምሬዋለሁኝ። እንደዚህ ጨምሬ እፍን እፍን እናደርገዋለሁ ምክንያቱም እንትን እንዲል ማለት ነው እና እንደዛ አድርጌ ተመልሼ እመጣለሁ። አብራችሁን ቆዩ። እዚህ ከጠበስኩት ሽንኩርት ላይ የተወሰነ ነገር አድርጌበታለሁኝ። እንግዲህ የተወሰነ ጨምሬያለሁ። አሁን ደግሞ እንግዲህ እሳቱን በጣም ቀንሸዋለው። ራሱ ትንሽ እስኪ እያያዝልኝ ድረስ ነው። ከዛ በኋላ ግልብጣ አድርጌ እንግዲህ አሳያቸዋል። እንግዲህ ልገለብጠው ነው። በጣም ቆንጆ ሆኖልኛል። አሁን ይህን ገለብጠዋለሁ። እንግዲህ አሁን ውቃይ ላይ በዚህ መልኩ ገለበጥኩት። እንትን አለብኝ ማለት ትንሽ ብትን ነገር አለብኝ፣ ምክንያቱም እንትኑ ሳላስበው እጄን እንትን ሲለኝ ሲጠብሰኝ እንደዚሁ በቃ በኃይል እንትን ስለው፣ ያው እንዳሰብኩት ቁጭ አላለም፣ ግን ያው ቆንጆ ነው። እንግዲህ እስከ መጨረሻ አብራችን ቆዩ። ይኸው እንግዲህ እንደምታዩት እንደዚህ ቆንጆ ሆኖ ደርሶልኛል። በጣም ጣፋጭ፣ በጣም ቆንጆ፣ በጣም የሚያምር ራይስ በችክን ነው የሰራሁት ሩዝ በችክን ነው። ስለዚህ ትወዱታላችሁ፣ ውድ ቤተሰቦቼ። በጣም ቆንጆ ነው። እናንተ ሞክሩ ትላለው እኔ በሰራሁት መንገድ። እንግዲህ ሰላም ሁኑልኝ። ከነጽ ኪችን ነው ለዛሬ እዤላቸው የመጣሁት ቪዲዮ ይሄንን ይመስላል። መልካሙን ሁሉ ተመኘሁ። ባይ፣ ሰላም ሁኑልኝ።